በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚህች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቅዱስ ቶማስ በምስክርነት አረፈ። እርሱም በህንደኪ አገር ሉኪዮስ ለሚባል አንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው ቅዱስ ቶማስንም የምታውቀው ሙያ ምንድን ነው? አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችን እሰራለሁ። ደግሞም ጠራቢ ነኝ፣ ሞፈሮችን፣ ወንበሮችንም ሌሎች ዕቃዎችንም እሰራለሁ። ደግሞም ጠበበኛ በአይለ መድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሥ ጠቃሚ የሆነ ባሪያም አገኘሁ አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግስትም እንዲሰራ አዞ መኮንን ወደ ንጉሱ ሄደ። እርሱ ቅዱስ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ታምራት አደረገ። እርሷም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነች። ከእርሷ ጋራም ብዙዎች አመኑ። ንጽህናዋን በመጠበቅ እንድትጸናም አዘዛት። የሃይማኖትን ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያው ቅዱስ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ ሰራቸዋለሁ ያልካቸው በጎ ስራዎች ወዴት ናቸው? አለው። ቅዱስ ቶማስም አልዋሸውም፣ ምኩራቦችና አዳራሾች የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እሊሄ የሰዎች ነፍሳት ናቸው የጠረብኳቸው ሞፈሮችም የኃጢአትን እሾህና አሜከላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው፣ የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙ ቅዱስ ሥጋው ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈው ሥጋው ላይም እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ስቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑም ተነሳ። ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶኒያ ሆይ፣ የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተነሽ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያው ለቅዱስ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታ የሚያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። እንዲሁም የአገር ሰዎች ሁሉም አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያው ይድናል። ከዚህ በኋላም ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ልቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ? አለው ሽማግሌውም ሰባት ልጆች ነበሩኝ፣ በሐሰት ነገስ በሐሰት ነገር ንጉሥ ገደለብኝ። ደግሞም እዳ አለብኝ። ከእነርሱ አንዱስ እንኳ ቀርቶ ቢሆን ለኑሮ የበተራዳይ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደህ በልጆች መቃብር ላይ ያኑር አለው። እንዳዘዘውን ባደረገ ጊዜ ሰባቱ ሁሉ ልጆቹ ሌሎቹም ስምንት ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህችም ታምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸራ አምላክ ሐዋርያ ቅዱሶች ከፈጣሪ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን ይቅርም በለን እያሉ ጮሁ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። ከዚህ በኋላም ወደ አቴና ወደ ሜቄዶኒያ ሄደ። በውስጧ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። ስለ እርሱም ነገስታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉሡ ሚስት ከልጇ ጋራ ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት በጌታችንና በመድኃኒታችን በኢየሱስ ክርስቶስም አመኑ። ንጉሱም ስለሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራ። ከከተማ ውጪ ቅዱስ አርያ ቶማስን አውጥቶ እስከሚሞትም በጦር እንዲወጉት አራት ወታደሮችን አዘዘ። የንጉሥ ልጅም ቁሞ ይመለከት ነበር። የሀገር ሰዎችን ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ፣ ግን ሙቶ አገኙት። አንስተው ገንዘው ከነገስታት መቃብር በአንዷ አኖሩት። በንጉሱ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሱ ልጅ አንገት ላይ ሊያንጠለጥሉበት ወደ ቅዱስ ቶማስ ስጋው መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሱ ልጅ አንገት ላይ አንጠለጠሉ፣ ያን ጊዜም ዳነ። ንጉሱም የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንም በመንግስቱ ውስጥ እንደ ተቀበለው ነገራቸው። የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑም ማዘዛቸው የሐዋርያው የቅዱስ ቶማስም በረከቱ በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር፣ አሜን። ዳግመኛም ከታምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት ሃያ ስድስትም ሲሆን ባህርያው ቅዱስ ቶማስ በዓል ብዙ ህዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥቅል ንፋስ ተነሳ። ሰዎችም ሁሉ በደሴት ወዳለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለማቀበል ቀደሱ። የሐዋርያው ቅዱስ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ስጋ በላዩ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱም አንዱ ከህዝቡ መጡ። አንድ ህዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪሪያ ላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላም የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ህዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተክርስቲያን ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ግባውና እግዚአብሔርም ባህሩን በዚያ አውሎ ነፋስ እንደ ቀድሞ መለሰው። በየአመቱም እንዲህ ይሆናል፣ ሁልጊዜም እስከ ዛሬ ድረስ ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በቅዱስ ቶማስ ጸሎት ይማረን በረከቱም ይደርብን ለዘላለሙ አሜን። ሰላም ለቶማስ እንተደለው ይገስሶ ለርጉዝ በግ ድህረተንሳ ደቂሶ ለአንቅ ሆሙታን ሰብ ወነፍሰ ድውያን ለፈውሶ አንሶሰ ውስተኩለሄ ውስተኩልሄ ወነገ ደመርሶ አምሳለ ጽፍነት እንዘይጸውር ማይሶ በዚህችም ዕለት የአልፋውስ እና የዘካርያስ የሉኪዮስ፣ የቅድስት ታርሶኒያ መታሰቢያቸው ነው። በጸሎታችሁም እግዚአብሔር ማረን ለዘላለሙ አሚን። ሰላም ለአርሶኒያ እንተበቆለ ውስቴታ ለቃለ ቶማስ እጠታ ኩነኔ ዚያሁ ነፂራ ዘበቃለ ሉኪዎስ ምታ ዘበንቲያሁ አመኮነ ሙታ በተከርኖ ማይሱ እዝግ ተንሳ ትየወታ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት ሃያ ሰባት በዝች ቀን ለአባቶች ሊቃነ ጳጳሳት ሰላሳኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። በዝች ምለት የማርያና የማርታ ወንድም ጻድቅ አላዛር አረፈ። በዝች ምለት ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅዱሰ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ አይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቶ መጽሐፈ እንተረሰይ ከግዚዮ ጸሪቀመለት ውክበ ምላቡ ብላን ዘተርፈ